ሰላም ሰላም! እንዴት ናችሁ? ሰላም ናችሁ? እኔ ሉል፣ እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። በቅድሚያ ወደዚህ ቻናል እንኳን ደህና መጣችሁ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ የምትለው ምልክት ተጭናችሁ ዘወትር የሚለቃቸው ቪዲዮዎች ይደርሷችሁ ዘንድ የደወል ምልክቷን ትጫኑና የዘወትር ተከታታዮች የተሆኑ ዘንድ በአክብሮ ትጋብዛለሁኝ። አብራችሁ ይላላችሁ ለምታበረታቱኝ፣ ሼር ላይክ ለምታደርጉልኝ ከልብ የሆነ ምስጋናዬን አቀርባለሁኝ። ዛሬ ደግሞ በሌላ ቪዲዮ ተመልሻለሁ። ለዛሬ ይዤ የመጣሁት ይኸው እዚህ ጋር የምታዩትን ይህንን የመሰለ ቆንጆ የቀረፋ ዳቦ እንሰራለን። በመጀመሪያ የምንጠቀመው ሶስት ኩባያ ነጭ ዱቄት፣ አንድ አራተኛ ኩባያ ስኳር፣ ማንኛውንም አይነት ስኳር መጠቀም እንችላለን። ሁለት ማንኪያ ከሩብ እርሾ፣ ያው ቶሎ እንዲያቦካልን እርሾችንም በዛ አድርገነዋል። አንድ ማንኪያ ጨው ወይም መቀነስም ከፈለጋችሁ መቀነስ ትችላላችሁ እንዲሁም አንድ ኩባያ ሞቅ ያለ ወተት አንድ እንቁላል እና ሌላው ደግሞ ቅቤ የገበታ ቅቤ ያስፈልገናል አንድ ሶስት ማንኪያ የሚሆን የገበታ ቅቤ እንደዚህ ቀለጥ አድርገን እንጠቀማለን ሌላው ስኳር ለቀረፋችን ማጣፈጫ እንዲሆነን እና ሁለት የሾርባ ማንኪያ የቀረፋ ዱቄት ተጠቅመን እንደዚህ ከስኳሩ ጋር እናዋህደዋለን። ከዛ ቅቤያችን ያልቀለጠ ከሆነ ደግሞ ቅቤው እንዲዋሃድልን እንደዚህ እያደረግን ላም እናደረገዋለን። በስተመጨረሻ ሁሉንም ያዘጋጀናቸውን እንዲያረግን እንቀላቅልና ሊጣችንን ወደ ማብካቱ እንገባለን። አሁን እንደዚህ ከዱቄታችን ጋር እያዋሃድን ያዘጋጀናቸውን ነገሮች አብረን ውክት እናደርገዋለን። እና ስናቦካ ደግሞ እንደዚህ ዱቄት ሊጣችን ላም እንዲል ካለን በማብኪያ ወይም በሚክሰር እናቦከዋለን። አሊያ ደግሞ በእጃችን እንደዚህ እያደረግን ዱቄታችን ነስነስ እያደረግን ላም እንዲል እናቦካውና እንደዚህ ሽፍን አድርገን ኩፍ እንዲል እንተዋዋለን። ይኸው እንደምታዩት እንደዚህ ሊጣችን ኩፍ ብሏል። ሊጡ ኩፍ ካለ በኋላ ቅርጽ እንሰጠዋለን። አሁን ለቀረፋ ዳቦ የሚሆነንን እንደዚህ እንዳምጠውና ከዛ የቀረፋ ዱቄቱንና ስኳሩን እንነሰንስበታለን። ያው እንደምታዩት እንደዚህ ካደረግን በኋላ ኦቨናችንን ፕርሂት አድርገን እንደዚህ እንጋግረዋለን። በ350 ዲግሪ ሴንቲግሬድ አድርገን ይሄኛውን ከለር እስኪይዝልን ድረስ እናበስለዋለን። እንግዲህ እንደምታዩት ይሄንን መስሎ ወጥቷል። ከላይ ከፈለግን የፈለግነውን ነገር መቀባት እንችላለን። አሊያ ደግሞ ስኳር መነስነስ እንችላለን።